በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብትወድስ ልታነጻኝ ትችላለህ። በመላው ዓለም የምትገኙ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር አድሮ ይኑር። ያዛኝቱ ርሪት የሆነች የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምረት ምዕራገ ጸሎት ቤዛዊተ ኩሉ ዓለም ወላዲተ አምላክ እመቤታችን ምልጃዋ አይለየን በፊቱ የሚቆሙ የእሳታውያን መላእክት ጥበቃ ከእናንተ ጋር ይሁን የነቢያት በረከትም ይደርባችሁ የሐዋርያት ረድኤት አይለያችሁ የሰማዕታት ደም አጥር ይሁናችሁ የደጋግ አባቶቻችን የደጋግ እናቶቻችን ሁሉ በረከታቸው በእናንተ ላይ እንደ ዝናብ ይውረድ። ሰላምታዬ ለሁላችሁም ይድረሳችሁ። ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን ያሳየን ከጠዋትም እስከ ማታ የሚጠብቀን ዘእይ ነውም ዘእይ ደቅስ የተባለ የማያንቀላፋ የማይተኛ ኖላዊ ሄር የተባለ ቸር እረኛችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። እሱ ሰማይን ያለ ምሰሶ ከነግሱ የፈጠረው ነው። እሱ ምድርን በውሃ ላይ ያለ ካስማ ይህን ሁሉ ነገር ተሸከማ ያጸናት ነው። እሱ ደመናን ያለ ድምፅ የሚነዳው ነው። እሱ አየርን ሳይታይ የሚያስጉዘው ነው። ይኸው በዚህ ሰዓት የነፍሳችንን ምግብ ሊመገበን የወደደ እርሱ ሁላችንን አደረሰን። አሁንም በረድኤቱ አይለያችሁ፣ በበጎነቱ አይራቃችሁ። በየዕለት ዕለት ኑሯችሁ የበረከት እጁ በቤታችሁ ይግባላችሁ፣ ጋሻም በከታም ከለላም ጥላም ሆኖ ይጠብቃችሁ። ዛሬ የዕለቱ የነፍሴ ምግብ ብትወድስ ልታነጻኝ ትችላለህ። የዕለቱ መማሪያ መጽሐፋችን የማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ ስምንት የምንማረውም ከቁጥር 1 ጀምሮ እስከ 4 ብቻ ያለውን ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ ቃል በልቡናችሁ ይጻፍላችሁ። በተለይ ይህ ትምህርት እግዚአብሔር አንድ ነገር እንዲያደርግላችሁ ለምትፈልጉ ሁለት የጤና ችግር ላለባችሁ ሶስት እንዲሳካላችሁ የምትፈልጉት ነገር ላለ ሰዎች ሁሉ የእግዚአብሔርን ፈቃድ ምን እንደሆነ የምናይበት ነው። በትላንቱ ትምህርታችን ላይ እግዚአብሔር ቢፈቅድ እንዲህ እናደርጋለን፣ እግዚአብሔር ቢፈቅድ እንኖራለን፣ እግዚአብሔር ቢፈቅድ ይህን እናከናውናለን ብለን እግዚአብሔርን ማስገባት እንዳለብን ሰምተናል። እግዚአብሔር ደግሞ የሚፈቅደው ምንድን ነው የሚለውን ዛሬ እንሰማለን። በሐዋርያቱ ላይ በጽርሐ ጽዮን ከጠዋቱ ሶስት ሰዓት የወረደ መንፈስ ቅዱስ በእናንተ ላይ ይውረድ። በመካከላቸው መቤታችን ነበረች፣ በመካከላችን ትሆንልን። የዕለቱ የነፍሴ ምግብ ብትወድስ ልታነጻኝ ትችላለህ። ይህ የአንድ ሰው ንግግር ነው። ብትወድስ ልታነጻኝ ትችላለህ ብሎ የተናገረው አንድ ሰውነቱ ከግር ጥፍሩ እስከ ራስ ፀጉሩ በለምጽ ንዳድ የተመታ ሰው ነው። ይህ የምናወራው ዝም ብሎ የቆዳ መለወጥ ለምጽ ብቻ ሳይሆን ደዌ እና ሕመም አብሮት ያለውን ጭምር ነው። ሌላ ቢስገላ የሚባል በሽታ አለ። በድርሳን ሚካኤል ላይም ሰምታችሁት ከሆነ ቅዱስ ሚካኤል እንዴት እንደፈወሰው ታውቃላችሁ። ይሄ ፈውስ ደግሞ በአብዛኛው በቤተ መቅደስ ስትሄዱ እመቱን እጣን ከጣጠነ በኋላ ከጽናው ዲያቆናቱ እንዲሰጧችሁ ያንን መተባበስ፣ ጸበሉን መተባበስ፣ የበራውን ሻማ ጠዋፍ በተለይ ደግሞ በጥንት ዘመን ዘይት ተደርጎ ይበራ ነበርና ያንን መቀባት፣ ቅብ ቅዱስ መቀባት፣ እነዚህ ሁሉ በዚህ ውስጥ ለፈውስ የሆኑ ለእኔና ለእናንተ ለነፍስም ለስጋም የሚጠቅሙ ነገሮች ናቸው። እንዲህ ይላል የማቴዎስ ወንጌል ምዕራፍ ስምንት ከቁጥር አንድ እስከ አራት የነቢያት የዋርያት ሊቃውንትን ጉባኤ የባረከ እግዚአብሔር የምሰሙትን ይባርክላችሁ እኔንም ባሪያውን በረድኤቱ አይለየኝ። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም፣ ለምጻም ቀርቦ፣ ጌታ ሆይ፣ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና፣ እወዳለሁ፣ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም፦ ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ቅድም ያልኳችሁ የምትፈልጉት ነገር እንዲፈጸም፣ ህመም ያለባችሁ ጤና እንድታገኙ የእግዚአብሔር ፍቃድ እናንተን የማዳ እንደሆነ እንድታውቁ፣ እንዲሁም ደግሞ እግዚአብሔር ድንቅ ነገሩን የሚያደርግላችሁ እሱ ምን እንደሆነ ፈቃዱ እንድትረዱ ብያለሁ። በዚህ ትምህርት ውስጥ ደግሞ የምታዩዋቸው በዚህ ኃይለ ቃል ውስጥ የምትገነዘቡት በጣም ትልልቅ ነገሮች፣ ሃይማኖታዊ ነገሮች አሉ። የነፍሳችን ምግብ እቀጥላለሁ። ምንድን ነው እዚህ ውስጥ የምታዩት? አንደኛ ትኩረት ሰታችሁ የምታዩት ነገር እዚህ ውስጥ ያ ሰው ወደ ጌታ ቀርቦ ተናገረ። ሌላው ሰገደለት የሚለውን የሃይማኖት ምስጢር ነው ለማን ነው የሚሰግድለት? ለኢየሱስ ነው። ለኢየሱስ ሰገደለት። ሁለተኛ ያለው ደግሞ አብይ ቃል ምንድን ነው? ራስህ ለካህን አሳይ የሚለው ነው። ሶስተኛ አብይ ቃል ሃይማኖታዊ ትእዛዝ ደግሞ ሙሴ ያዘዘውን መባ አቅርብ አለው። ሶስት ነገሮች ወሳኝ ናቸው። አንደኛ ስግደት፣ ሁለት ንስሐ ራስን ለካህን ማሳየት፣ ሦስት መባን ወደ መቅደስ ይዞ መቅረብ። እነዚህ ናቸው። አንደኛ ሰገደለት፣ ለማ ለኢየሱስ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይሰገድለታል። አምላክ ነው። ተመልከቱ፣ አምላክ ነው። ብዙ ዛሬ አማላጅ ነው፣ ነብይ ነው፣ ወይም ሰው ነው፣ ወይም እንዲህ ነው። በጣም ብዙ ክደት ውስጥ ተነክረዋል፣ በርኩሰትም ቆሽሸዋል። ኢየሱስንም አላወቁትም፣ አልተረዱትም። ምክንያቱም እሱ ሰዎች ማን ይሉኛል ብሎ በፊልጵስዩስ ዘቂሳርያ በማቴዎስ 16 ቁጥር 13 ላይ ጠይቆ በነበረ ሰዓት እውነተኛውና ትክክለኛውን መልስ የመለሰለት አንተ ውዕቱ ክርስቶስ ወለ እግዚአብሔር ሕያው ብሎ የሐዋርያት አለቃቸው ጴጥሮስ ነበረ። በረከቱ የአምላኩ በረከት ከነ ቤተሰቦቻችሁ በሁላችሁ ላይ ይደር። ስለዚህ ሰገደለት። እኛ ሁል ጊዜ በቤተ ክርስቲያናችን ለኢየሱስ ክርስቶስ እንሰግዳለን። ለምሳሌ ሌሎች አንዳንድ ሰዎች ስግደት አይገባም፣ ለነ ሚካኤል ትሰግዳላችሁ፣ ለነ ገብርኤል ትሰግዳላችሁ፣ ለማርያም ትሰግዳላችሁ ይላሉ። አንድ ቀን አንድ ቀን በእነሱ ዘንድ ስግደት የለም። አንድ ቀን ለኢየሱስም ለእግዚአብሔርም ሰግደው አያውቁም። ማስተው ነው እንጂ ሌላው እንዳያደርገው ማድረግ የሴጣን አሰራር ነው። ሁልጊዜ ይሄን ብላ ትድናለህ እያለ እጸ በለስን አዳምና ሔዋንን እንዳስቀጠፋቸው ማለት ነው። ተመልከቱ። ስለዚህ አሁን እዚህ የምታዩት መጀመሪያ ይሄ ሰው ወደ ኢየሱስ ክርስቶስ ሲሄድ ሰገደለት። ኦርቶዶክስ ቤተ ክርስቲያን በዚህ ትለያለች፣ እንደ መጽሐፉ እንደተጻፈው ታስተምራለች፣ ትሄዳለች። ለዚህ ነው የምትለየው። ስለዚህ ሰገደለት። የመጀመሪያ ከዛ፣ ሁለተኛው ደግሞ ምን አለው? ራሱ ጌታችን ኢየሱስ ክርስቶስ ሂድ ራስን ለካህን አሳይ አለው። ለካህን አሳይ፣ ለካህን ራስን ማቅረብ ንስሐ የምንለው ወደ ካህን መቅረብ፣ አባቴ ፍቱኝ ማለት በድይ ያለው በስንት መንገድ? በሶስት መንገድ እንበድላለን። ቤት ነው ሶስት መንገድ የተባሉት አንድ በሐልዮ ምን ማለት ነው? በሐሳብ ሁለት በነቢብ ምን ማለት ነው? በመናገር ሶስት በገቢር ምን ማድረግ ነው? በተግባር በመፈጸም በዚህ ውስጥ የሠራሁትን ይቅርበሉኝ ብሎ ቀኑና ይቀበላል። ሄዶ ካህኑን ያነጋግራል። ራስን ለካህን አሳይ በኦርቶዶክስ ቤተክርስቲያን ውስጥ ወገኖቼ፣ ራስን ለካህን ማሳየት የነፍስ አባት የሚለው በእኛ ቤተክርስቲያን ብቻ ያለ ስርዓት ነው። የነፍስ አባት ተመልክቱ የነፍስ አባት አለሁ። እያንዳንዱ ራሱን ለካህን የሚያሳይበት ትልቅ ትምህርት ነው። ሶስተኛ ከዛ ምንድን ያለው ምስክር እንዲሆን ደግሞ ሙሴ ያዘዘውን መባ አቅርብ አለው። ሙሴ ያዘዘውን መባ አቅርብ አለው። መባ ይዞ ደግሞ ወደ ቤተክርስቲያን መሄድ ትልቁ ነገር ነው። እንደውም በቅዳሴ ላይ ይጸለይለታል። መባ ይዘው ስለመጡ ሰዎች ብሎ ንፍቁ ቄስ ይጸልያል። ከዛ ዲያቆኑ ጸልዩ በእንተ እለ ያበውኡ መባ መብአ ስለሚያስገቡ ሰዎች ለነሱም ጸልዩ ተብሎ ያላቸውም የሌላቸውም እንዴት መብአ ማስገባት እንዳለባቸው ከዚህ በፊት ትምህርት ሰጥቼበታለሁ። እነዚህን ሚስጥራት ትመለከታላችሁ። ስላሴ የተመሰገኑ ይሁኑ። መልካም። አሁን በዚህ ውስጥ ዛሬ የፈለግኩት ምንድን ነው? ደግሞ ሌላው ሃይማኖቱን በዚህ መንገድ ካየ ነው። የዕለቱ የነፍሴ ምግብ የዕለቱ የነፍሴ ምግብ ምንድን ነው? ብትወድስ ልታነጻኝ ትችላለህ እሚለው መጀመሪያ ላይ የዘረዘርኩላችሁ ነገሮች ከደዌ ለመፈወስ፣ ከመከራ ለመውጣት፣ ከፈተና ለመሰወር፣ ስለምትፈልጉት ነገር ስለ ወላጆቻችሁ፣ ወይስ ስለ ልጆቻችሁ፣ ስለ ጓደኞቻችሁ፣ ስለ እህቶቻችሁ፣ ወይስ ስለ ወንድሞቻችሁ፣ ስለ አገር ሰላም፣ ስለ ዓለም ሰላም፣ ስለ ቤተ ክርስቲያን፣ ስለ ኑሮ፣ ስለ ህይወት፣ ስለ ትዳር ስለ ስራ ገብቶ ስለ መውጣት በሰላም ስለመሰማራት መሰማራት እነዚህም ሁሉ መልካም እንዲሆኑላችሁ ኢየሱስ ክርስቶስ ይወዳል በምን አየ ነው ይህን ሰው ተመልከቱ ከተራራ በወረደ ጊዜ ብዙ ህዝብ ተከተሉት ስንት ህዝብ ተከተሉት ብዙ ህዝብ ስንት ሰው ነው ግን እዚህ ጋር የለመነው ጌታ ብለው ብሎ አንድ ሰው ብዙ ፍጥረት ፈጥሯል አንተን ይሰማሃል አንችን ይሰማሻል ይሄ ሁሉ ሰው ቢኖርም ከለመንክ ይሰማሃል ከለመንሽ ይሰማሻል። የነፍስ ምግብ ይሄ ነው። የስጋ ጽናት ይሄ ነው። ተመልከቱ። ተስፋችን ይሄ ነው የኔና የእናንተ። በጣም ብዙ ህዝብ እኔን አይመለከተኝም እኔን ትቶኛል፣ እኔን ለምን እንዲሆናለሁ የምትሉ ሰዎች ተመልከቱ እንዴት እንደሆነ እዩት። ደጉ አባታችሁ፣ ሩህሩህ ፈጣሪያችሁ ከተራራው ሲወርድ በጣም ብዙ ህዝብ ተከትሎታል። ወንድ ብቻ አምስት ሺህ አምስት ሺህ ሰው እየተከተለው አንድ ለምጻም አድነኝ ብትወድስ ልታነጻኝ ትወዳለህን ሲለው፣ እወዳለሁ። ልጅ ልጅ እወዳለሁ። ይኸው እኮ ለአንድ ሰው ነው ያናገረው። ለዚህ እኮ ነው ሁልጊዜ የነፍሴ ምግብ ይሄ ጠዋት ጠዋት እንድንማር የፈለግኩትን ወደ ራሳችሁ ያመጣሁት እኔ እንድትሉ ያመጣሁት። ለዛ ነው እኔ እንድትሉ እኔ ብላችሁ እንድታነጋግሩት እንደ ጸሎት እንዲሆንላችሁ ነው። ይህን ትምህርት ስትሰሙት ራሱ በራሱ ጸሎት ነው፣ ቃሉን ስትሰሙት ገና። ስለዚህ ብትወድስ ልታነጻኝ ትወዳለህን አሉ። ያ ሰው አንድ ሰው ነው። ያ ሁሉ ሰው ይከተለዋል። ለአንድ ሰው ቆመ። ለአንተ አይቆምልህም፣ ለአንቺ አይቆምልሽም። መጀመሪያ እናንተ ናችሁ በሩን የምትቆላለፉት። ራሳችሁ ራሳችሁን የምታጨናንቁ ራሳችሁ ናቸው። እንደውም በእንትን ቋንቋል እንገራችሁና ራሳችሁ ላይ የምትቋጥሩ እናንተ ናችሁ። ትቋጥራላችሁ ራሳችሁ ላይ። አንዳንዶች እግዚአብሔር ምሯችኋል፣ ራሳችሁን አልማራችሁም። ራሳችሁን ይቅር ብሏችኋል መድኃኔዓለም ኢየሱስ ክርስቶስ፣ እናንተ ግን ራሳችሁን ይቅር አላላችሁም። ያንኑ ትጨምቃላችሁ የዛሬ አስር ዓመቱን ትጨምቃለሽ የዛሬ ሀያ ዓመቱን ትጨምቃለህ። አሁንም እግዚአብሔር እኮ ረስቶታል ያንን የእናንተን ኃጢአት። ይቅር በለኝ ምሕረቱን በማሰብ ቸርነ ታዲያ ምንድን ነው እግዚአብሔርን የምናመልከው እንዲምረን አደለም እንዴ? ይቅር እንዲለን አደለም እንዴ? የምንከተለው ከሌላው የምንለየው በምንድን ነው? መሐሪነቱን እኳ አስበን ነው ይቅርባይነቱን ባይነቱን አስበን እኮ ነው። ይህ ሁሉ ሰው እየተከተለው ይህ ሁሉ ሰው አምስት ሺህ ሰው ግማሹ ለወሬ ግማሹ እንጀራ ለመብላት ግማሹ በፖለቲካ ሊያጣላ ግማሹ ወለተ ያሮስን ሊያስነሳ ሲል ሊስቅ፣ ሊያፌዝ፣ ሊቀልድ የተሰበሰበ ሕዝብ አለ። በዛ ውስጥ ጌታ ሆይ ማረኝ ብለህ ስትጮህ ይሰማል። ስትጮህ ይሰማሻል። ለአንድ ሰው ለአንዲ ሴት ተመልከቱ። ይህን በብዙ አይተነዋል። የሰማርያዊቱ ሴት አንድ ሴት ነች። የኢያሪኮ ለማኝ አንድ ሰው ነው። የኔ ብጤው ጌታ ሆይ ማሪኝ ሲለው ያ ሁሉ ሰው እያለ ቆመለት ነው የሚለው ዝም በል እንኳ ሲሉት ዝም አላለም። ዝም አትበል፣ ዝም አትበይ፣ ጸልዩ። ጌታ ሆይ ብትወድስ ልታነጻኝ ትችላለህ ነው ያለው። ጥያቄ አይደለም ትችላለህ። ይችላል፣ አምላክህ ይችላል፣ አምላክሽ ይችላል። አምላካችን ሁሉን ማድረግ ይችላል። የሚሳነው ነገር ከቶ የለም። ያ ሰው ሰገደለት። ስገዱ፣ ጸልዩ፣ ለምኑ እንጂ ይከናወንላችኋል። የዕለቱ የነፍሳችን ምግብ ይህን የሚነግረን፣ ጸልዩ፣ ለምኑ፣ ስገዱ ይከናወናላችኋል። ተናገሩት፣ እንዲህ በሉት፣ ብትወድስ ልታነጻኝ ትችላለህ፣ ወይም እንድነጻልህ ትወዳለህ በሉት። ባጭሩ እንድድንልህ ትወዳለህ በሉት እግዚአብሔርን እየሰገዳችሁ እንድድልልህ ድልል ትወዳለህና አድነኝ። እንድነጻልህ ትወዳለህና አንጻኝ። በረከት እንዲኖረኝ ትፈልጋለህና በረከትን ስጠኝ። ጤና እንዲኖረኝ ትፈልጋለህና ጤናዬን ስጠኝ። ቤቴ እንዲባረክ ትፈልጋለህና ቤቴን ባርክልኝ። ከመከራ እንድሰውር ትፈልጋለህና ከመከራ ሰውረኝ። እንዲስተካከልላችሁ የምትፈልጉት ነገር፣ ልጅሽ አመጸኛ ከሆነችብሽ አስተካክልልኝ፣ አመጸኛ ከሆነ አስተካክልልኝ በለው። ይወዳል ይሄን ነው የሚወደው። ከእናንተ ግን የሚፈለገው ምንድን ነው? መጠየቅ ነው፣ መስገድ ነው፣ መለመን ነው፣ ማነጋገር ነው። እሱ ቸር ነው። በጣም ብዙ ሕዝብ ተከትሎታል ከተራራ በወረደ ጊዜ። ሆኖም ግን አንድ ሰው መጥቶ ለምጻም የታመመ ሰው መጥቶ ምስኪን ሰው፣ ዞር በል አንተ ለምጻም አላለው። ሰው ቢሆን ዞር በል ይልሃል፣ ይንቅሃል፣ ሲጸየፍሃል፣ ይጸየፍሻል፣ ሲያውሽ ገና ሊሸሹሽ ይችላሉ። እግዚአብሔር አይሸሽሽም። ኢየሱስ ክርስቶስ አይሸሽህም። እንዴት አይነት ደግ አምላክ እንዳለህ ወቅ እንዴት አይነት ሩሩ ጌታ እንዳለሽ እወቂ። ሁላችንም ይህን እንረዳ። የነፍሳችን ምግብ የሚነግረን ይሄንን ነው። ይወዳል፣ እንድነጻ ይሻል፣ እንድነጻ ይፈልጋል። እንድንድን ደግሞ ይችላል። ትችላለህ ነው ያለው። ይችላል። ምንም የሚሳነው ነገር የለውም የኔና የእናንተ አምላክ። ከዛስ እጁን ዘርግቶ ዳሰሰው ነው። በቃ መልሱ ይሄ ነው። እጁን ዘርግቶ ዳሰሰው። ከዛስ፣ እወዳለሁ አለ። በቃ እወዳለሁ አለ። አባትሽ፣ እወዳለሁ ትድኝ ዘንድ እወዳለሁ ትድን ዘንድ አለ። በቃ ትባረኩ ዘንድ እወዳለሁ፣ ትድኑ ዘንድ እወዳለሁ፣ ትፈወሱ ዘንድ እወዳለሁ። ይቅር ብያችኋል፣ ኃጢአታችሁን በደላችሁን ረስጨዋለሁ ይላችኋል። አጥቢያችኋለሁ፣ ከጎኔ በፈሰሰው ውሃ ቀድሻችኋለሁ፣ በስጋዬ አድኛችኋለሁ፣ በደሜ አድኛችኋለሁ። ተመልከቱ በጥምቀት ማህተሜ በእናንተ ውስጥ ነው ይላችኋል። ይህን ነው መረዳት ያለባችሁ ኦርቶዶክሳውያን የተወደዳችሁ እናንተ የተዋሃዱ ልጆች የተወደዳችሁ፣ ያውም በእግዚአብሔር የተወደዳችሁ። እንደውም እንድትድኑ ይወድላችኋል። እወዳለሁ ነው ያለው። በቃ ለአንድ ሰው ቆሞ እወዳለሁ፣ እጁን ዘርግቶ ዳሰሰው፣ እወዳለሁ ዳን አለ ወዲያውኑ ለምጹ ነጻ ወዲያውኑ የቀደመ ጤነቱ ተመለሰ ሄዶም ራሱን ለካህን አሳየ መሥዋዕቱንም ወደ መቅደሱ አስገባ ግቡ ወደ መቅደሱ ስገዱ በመቅደሱ ተንበርከኩ በመቅደሱ ለምኑት በመቅደሱ ጸልዩ በመቅደሱ ልትድን የሚወድ እግዚአብሔር መልስ ይሰጠሃል እንድትድኝ የሚወድ ጌታሽ ኢየሱስ ክርስቶስ አይተውሽም ስለዚህ የዕለቱ የነፍሳችን ምግብ እነዚህ ሁሉ የሚይዙ ናቸው የነገረንም ራሱ ኢየሱስ ክርስቶስ ነው። ወንጌሉን የጻፈልን ማቴዎስ ነው። የሰማነውን በልቡናችን ሁሉ ያሳድር። ዕለቱን የተቀደሰ የተባረከ ያደርግላችሁ። ይሄ ቃል ለእናንተ ተስፋ ከሰጣችሁ ሌሎች የሚሰሙት ዘንድ ላይክ፣ ሼር አድርጋችሁ ለብዙዎች አድርሱ። ትባካችሁ የእናንተንም ጸሎት ቅዱስ ሚካኤል፣ ቅዱስ ገብርኤል ወደ ልዑል መንበር ያደርሱላችሁ መብርሃን በቀኝ በግራ ትቆምላችሁ ከፊት ትምራችሁ ከኋላ ትከተላችሁ በልቡናችን ከልጇ ጋር ነግሳ ለዘላ ዓለም ትኖር። ያስተማርን የመከረን አምላክ አሁንም ስለ አንዱ ፈንታ ሰላሳ ስድስት ዓመቱ ያማረ ፍሬ አፍርተን ከአምላካችን ጋር ያለን የአባት የልጅ ግንኙነታችን እንዲጠነክርልን በየለቱ የነፍስ ምግባችንን ተመግበን አንድ ለነፍሳችን የኃጢአት ስርየት ሁለት ለስጋችን ቅድስና በየለቱ ይንንሰማለን። በነገራችን ላይ ይህን ተከታታይ ትምህርት በየቀኑ የሚሰጥ ነውና፣ ብዙዎች ያወቁ ስላልመሰለኝ፣ እባካችሁ እናንተ ሐዋርያ ሆኑና ለብዙዎች አዳርሱ፣ ሰዎች ይፈወሱበት። ጭንቀት አለብኝ መከራ አለብኝ የሚል ሰው ይህን ሰምቶ እንደሚፈወስ አምናለሁ። ብዙዎችም ይህንን መስክረዋል። ለእያንዳንዱ ሰው ደግሞ እግዚአብሔር እንደ ግሉ አድርጎ ይነግረዋል። ቃሉ ነው የሚናገረው፣ እንደ ግላቸው አድርጎ ይነግራቸዋል። የዛን ጊዜ ከእግዚአብሔር የበለጠ በረከትን ያገኛሉና እባካችሁ ለሁሉም ይህንን ንገሩልኝ በቀረው የእግዚአብሔር ረድኤት ክንዱ ጋሻና ከለላ መከታ ይሆንልን ሀገራችንም በዓይነ ምሕረቱ ይመልከትልን ገጸ ምሕረቱን ይመልስልን ከእኛ አስቀድመው የሞቱትን ሁሉ የሞቱ ዘመዶቻችሁን ሁሉ መንግሥተ ሰማያት ያውርስላችሁ በደዌ ዳኛ በአልጋ ቁራኛ የተያዙትን ሕሙማን በቤትም ያላችሁትን በሕክምናም ስፍራ ያላችሁትን እንዲሁም ደግሞ በጠነት ጉለት ያላችሁትን ሁሉ እጁን ዘርግቶ ትድኑ ዘንድ ወዳለሁ ይላልና፣ ድነቱን ይላክላችሁ፣ ፈውሱንም ይላክላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ሀያል አምላክ ክብርና ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ በመንፈሳዊ በረከት ያክብራችሁ። አሜን። ክብርም ምስጋናም ለሥላሴ ይሁን።